ነው የመጣ ነው። ውር እኮ ነኝ ውርስ ነ አዳድራ ነው ሄደችው ዋያቷ። ለምንድን ነው አንተ የሰው ትዳር የምታፈርሰው? የት አለ ሰው ትዳር? ከእሱ ጋር እያባላሁ እንዳይስማሙ አረጋቸዋለሁ። መምጣታችንም እንድትሳደብ አረጋታለሁ። አንተ ትሳደባለች። ጠንቋይ ነው እላታለሁ። መተተኛ ነው እላታለሁ። እላታለሁ። አዎ ውሸታ፣ እውነቴን ነው በይ እላታለሁ በይ ነው ምትለው አዎ እኔ ብዙ አላወራም ማስተማሪያ አይደለሁም ነገሩ የህዝብ አይማርልህም ትደክማለህ እንጂ ነገ ጠዋት አተኋላ ላጥ ያደርግሃል አብረን የሞለኮስ ለምን አብረት ተመለኩሳል እኛ ስራችን ነው እኛ ስራችን ነው እዛ ላይ ቁጭ እንላለን እነሱ መቆርበው ምናምን ብለው ጠበላቸውን ጠጥተው ሲሄዱ ከዛ ደግሞ ወጣን ቆጵ እንላለን ምን ነው ይሄንን አታውቅም እንዴ አንተ እኔ ነኝ የምን ባል ነው ምታወራው? አው እንጂ እንዴ እኔ ነኝ እኮ ባሏ። አታውቅም እንደ ይሄንን አላቅም። እኔ እንደ ባሏ እኔ ነኝ የምን ባል ነው ምታወራው? ና ባሏ፣ ይሄው እኮ የምን ባል ነው ምታወራው? ስትቆጣ ሃይ ሃይ ሃይ ሃይ ብሎ ያባብለኛል። ያባብላ። አዎ ብዙ ናቸው የሚያባብሉኝ። ተሳሳትኩ እንጂ የተጠነቀቅኩ ነኝ። ተከለከላል ወን አዎ፣ አልወድም፣ አልወድም። ለምን

ወደ አምስት ስድስት ድረስ ተጠራም ለመጣው መጣው ተጠራው ተመጣው በኋላ፣ ለምን ይነካል? ና በዚህ በኩል እኔ እኮ የነገስኩ ነኝ። የነገስኩ የት ነው የነገስከው? ቦታዬን ግንቤን ናድህ። አራት አመት ሙሉ አንተ ተከትላ ሄዳ ቤቴን አፈረስክ፣ ትዳሬን አፈረስክ። አንተ ትዳሬ ፈረሰ አንተ እግዚአብሔር ይመስገን በላ። አመት ሙሉ አደራ ተብለን በውርስ እኮ ነው የመጣ ነው። ውርስ ነው። አዳድራ ነው የሄደችው ዋያቷ። ለምንድን ነው አንተ የሰው ትዳር የምታፈርሰው? የት አለ ሰው ትዳር፣ ትዳር የነኩ አፈረስከው። ቤቴ መጣህ፣ እሷ አንተን ፍለጋ ሄደች። እንታ መን ነው ላይለካለ ቲ ብዙ አመት እድሜ ልኳን ያሳደኳት ነኝ፣ አታት ያሳደኳት እኮ ነኝ፣ ያሳደኳት ነኝ። እሱ አላይ እኮ በቀል አለብን፣ በቀል አለብን። እሷ ጋር የምን በቀል? አትወደንም። ከመጀመሪያ እስከመጨረሻ አትወደንም። እነሱ ግን አሜን አሜን አሜን ሲሉ ነበር። የነበር ነው። በስንት አመት ፈነዳ? ምን ለዋ ላይ ባለው በስንት አመት ፈነዳ ነው ምትለው። ታንከ ጋር ተገናኘው። አይ ለዋ ላይ አለ። በስንት አመት ፈነዳ ማለት ነው 24 25 አመት ለዋ ላይ ካለ፣ ኧረ ሰላሳ ልሞላ ነው ሰላሳ 30። ኦይ እዚህ ከመከታተል በጀመረሽ፣ በስንት አመት ፈነዳ? አምስተኛ አመት ሆነ ይዛለች ግጥም አራት ሞልቷል። አምስተኛ አመት አራት ሞልቷል ሞልቷል፣ አልፏል። አራት አመት በአምስት አመት ፈነዳ ማለት አዎ። እየሸሸሁ እየሸሸሁ እየተደበኩ ነበር ከሱ ጋር እያባላሁ፣ እንዳይስማሙ አረጋቸዋለሁ፣ እንድትሳደብ አረጋታለሁ። አንተ ትሳደባለች። ምን እያልክ ነው የምትሰድበኝ? ጌታ ይቀርበለኝ ይቀርበለኝ ትላለች። ቆይ ምን እያልክ ነው? ምንማ ጠንቋይ ነው እላታለሁ መተተኛ ነው እላታለሁ። ነው አዎ ውሸታ እውነቴን ነው በይ እላታለሁ። በይ ነው የምትለው። አዎ ትላት ተዛ ለዛ ዘህተ ትለዋለች። ዝም ይላታል። ከዛ አባላ አባላ አባላና ብት ብት ብት ብት አደረኩ። በኋላ ነው ስምህ ማነው? ስምህ ተቆራ አባቡሌ ተቆራ አባቡሌ። አጋንንት ነው የምታወራው። እኔ የተከበርኩ አውሊያ ነኝ አውሊያ ነኝ ይህም አጋንንት ነው የምታወራው። እኛ አጋንንት አይደለሁም። እና ምንድን ነው? እኔ አውሊያ። አሜን አሜን። አውሊያ አጋንንት ና አውላያ ሰይጣን ነው። አንተ ስም ሰጥኸኝ። ወይኔ የመረው የቀይ ገደሉ እ ፎቅር ለሰማ ማስተማሪያ ነኝ። እንደኔ እኔ ብዙ አላወራም። ማስተማሪያ አይደለሁም። ነገሩ የህዝብ አይማርልህም ትደክማለህ እንጂ፣ ነገ ጠዋት ተኋላህ ላጥ ያደርግሀል፣ ላጥ ያደርግሀል። እንደኛ የምትዳከምበት ጊዜ ይመጣል። ግን ትዳራችንን አፈረስክ። ትዳሬኔ ሰላሳ ምናምን ዓመቴ ምናምን ምን ይመሮኛል። መሄድ ነው የምፈልገው፣ መሰናበት ነው የምፈልገው። ዛሬም አቃጥለኛለች። ስንት ናችሁ? ነገር ብላኛለች። ስንት ናችሁ? ሁለት ሁለት ብቻ ናችሁ። እንደዚህ ሙጥጥ የምትለው ለምንድን ነው ፍጠህ የምታየው? በቃ ማፍጠጥ ይብዛብኝ እንዴ! ማፍጠጥ ይብዛብኝ ወይ እንዴ! በቃ መሰናበት ያልቀረ። ተደበኩ፣ ተደበኩ። አራት አመት አራት አመት የኔ ተማሪ ነው ማለት ነው። ሰይጣኑም አጋንንቱም እሷም? የእኔ ተማሪዎች ናቸው። ግን አሁን አንዱ ተማሪ ተበሳጭቷል። ታዳምጥ መረረኝ። ዛሬ እንኳ ጆሮ እንደፍኝዋለሁ። ለምን መሄድ ያልቀረ እንደዛ ቡዳ ሌሎ አይዘጋ ብዬ ተስፋ አስቆርጫታለሁ። ችግር የለም። ነጥ ነ ወደዚ የእፅዋት አይነት እፅዋት እና ወደዚ አይነጥል በእጽዋት የገባው? ምንም ሄዳላ ማጋባ ያታለልኩት ነበረ። ቆይ ለትምህርት በአብሾ በምን በር ተዘግቶ ነው የገባው? በጨለማ ነው የገባው። በጨለማ ሰውረው ነው አንጥፈው ነው። አንጥፈው በነጠላ ሰውረው ነው። አብሾው ነው ያጠጡት።

አዎ፣ ያኔ በ51 ዓ ም ስንት ነበር እድሜው? እድሜው ስንት ነበር? በ51 ዓ ም ዓመቱ 65 ምን ነው ምትለው? 65 ነው። ምኑ ዓመተ ምሕረቱ የገባበት ነው። በ65 ዓ ም በ65 አሁን 2000 ስንት ነው? ስንት ዓመት ነው ማለት ነው አርባ አንድ ዓመት ቁጭ ብለሃል ማለት ነው። ሰይጣን አጋንንት ነው ባብሾ የገባህ አጋንንት እና ለትምህርት ከያስገባህ ምን ቅዱስ ነገር ታሰረዋለህ? ቅዱስ ነገር ታስባለህ? በትምህርት ውስጥ ገብተህ ቅዱስምንም ሰይጣንንም ሰይጣንንም ቅዱስንም አስመስዬ አስቀኘዋለሁ ታስቀኘዋለህ። አብረ ገብተ ይሄ የአብሾ ሂደት ከዚህ ከሌዋውያን መምጣት ጀምሮ ከክርስቶስ ልደት በፊትና ከክርስቶስ ልደት በኋላ የተለመደ ነገር ሆኖ በአዲስ ኪዳንም መዘዙ አላቋርጥ ብሎ ብዙዎቹ በጎ ነገር የማይስማማቸው በዚህ ምክንያት ነው። የአብሾ የሚሰጡ በድግምት አብሮ የሚገባ ለእውቀት፣ ለትምህርት፣ ለግርማ ሞገስ ለመግረሬ ጸር ለመድፍ ነጸር እና አቃቤ ርዕስ በሚል በእነዚህ ነገሮች ውስጥ ይወስዱትና መንፈሱ ይዋሃዳቸዋል። በዚህ ጊዜ እንግዲህ ሁል ጊዜ በቤተ እግዚአብሔር የሚኖሩ ከሆነ በጣም አስቸጋሪ ነው የሆነው። ምክንያቱም ያ የገባው መንፈስ ቅዱስ አይደለም የገባው መንፈስ ቡሩክ አይደለም። እውቀቱን የዓመቱን በስድስት ወር ሊጨርሱ ይችላሉ። የሁለት ዓመቱን በአንድ ዓመት ሊያስጨርሳቸው ይችላል የሚያሰራቸው እና የሚያከናውናቸው ግን የተባረከ ነገር አይደለም ለዚህ ነው ብዙ ጊዜ መንፈሳዊ ጉዞዋችን የተዳከመው ይሄ የአብሾ መንፈስ ይገባ ይገባና የተባረከ ነገር የተባረከ ጊዜ የተባረከ ዘመን አያመጣም የሚያመጣው ክፉ ክፉውን ነው የሚያገናኘውም ክፉ ክፉውን ነው ደብተራ በላንተ በጥና ውጣ ከዚህ ከልጁ ላይ ስንት ዓመት ነው? እልህዋ ላይ ስንት ዓመት ነው? ዓመት ዓመት በልጣል። ዓመቱን አታውቀውም። ተቆረበ። አቤት መሄድ ነው የፈለግከው ወይስ ማወናበድ ነው? ሚስቴን ምን ልፈልግ ቁጭ እላለሁ። ሚስቴን አጣሁ፣ ሚስቴን አጣሁ። ስንት ዓመት ሙሉ አብራኝ የኖረችውን ዕድሜ ልክ ነው ያለው እሜግሽግሽ እሜልክ እሜልክ አደለ ያስኳት ግማሽ ነውስነሽ ነው። ከዛው ከአርጆ ከአርጆ አብራጃ ነው ያስኳት አርጆ ስትመነኩስ አብረን የመነኮስከው አብረን የመለኮስከው ለምን አብረት መንኩሳል? እኛ ስራችን ነው። እኛ ስራችን ነው። እዛ ላይ ቁጭ እንላለን። እነሱ መቆርበው ምናምን ብለው ጠበላቸውን ጠጥተው ሲሄዱ ከዛ ደሞ ወጣ ቆብ እንላለን። ምነው፣ ይሄንን አታውቅም? እንደ አንተ አታውቅም? እንደ አንተ እያወቅህ እያወቅህ አሳድጌ አሳድጌ ጉዳረከኝ። ባሏን ጥራው እና ባሏ የምን ባለ የምታወራው እኔ ነኝ እኮ ባሏ

አንተ እኔ ነኝ ባሏ። አይደለም አይደለም እያለህ፣ እኔ ስንት አመት ባለቤቴን የሱ ሚስት ትላለ? የእኔ ሚስት ነች፣ አሳድጌ ነው ያገባኋት። ለዚህ ያበቃኋት እኔ ነኝ፣ ብዙ ነገር ያደረኩላት እኔ ነኝ። አሜን አሜን። ቆይ እንጂ አሽከሬ ነበር እንጂ ባልታረገው፣ እንደ የኔ አሽከር እኮ ነው እሱ። አሜን አሜን ነበር፣ አሜን አሜን ብሎ ተንበር እኮ። አሜን አሜን የሚለኝን ባልታረገው፣ እኔ ነኝ እኮ ባል የማታውቀውን ነገር እኔ ልንገርህ። እኔ ባል ነኝ፣ እሱ አሽከሬ ነው። አሜን አሜን አሜን እያለ ነበር ሚ አሜን አሜን አሜን ስቆጣ ስል አሜን ብሎ ያባብለኛል፣ ያባብላል። አዎ ብዙ ናቸው የሚያባብሉኝ፣ እንጂ የምን ባል ነው የምታረው? ባልማ እኔ ነኝ። አዎ ስንት ዓመት አሳድጌ በውርስ ነው የመጣውት ያያት ነኝ የትም እንዳል ወርቅ አሳድጌ እዚህ አደረስኳት። እኔ ልኝ ሚስቴ ነች። ሚስቴን እኮ ነው ላፋታ ብለህ የተነሳሁ አንተ አንተ በርበሬ፣ ሽንኩርት ጤፍ ያግዝሃል ማለት ነው። እኔ በለፋሁት እሱ ይጠቀማል እንጂ ምን እኔ ትንሽ ስለሚያበሳጨ የሚገርም ነው። ሚሽ ያናድደኛል። ቆይ ተነስ። በርበሬና ሽንኩርት መች ቻልክ ታዲያ ባልክ ሆንክ? ሁሉንም ችዬ ሰራለሁ እኮ ስራዬን እየሰራሁ እኮ ነው እዚህ ያደረስኳት፣ ይልሃለሁ እሱ እየሰራ አይደለም። ምን እየሰራው እንደ ብዙ ነገር ገቢ አለኝ። አንተ አትመሰክርም? እንደ አቁን ታል መሰከርክን? ግዳውን የመሰክራለሁ። እኔ እኮይ ራሴን ያኖርኳት ወይ ስማ፣ እህ ስንት ኩን ታል ጤፍ ገስተሃል አንተ? ሁሉንም የማቀነብረው እኔ ነኝ። እግዚአብሔርን ባላመንኩበት ሰዓት ላይ ሰርቶ ሊሆን ይችላል። አሁን ግን ውሸቱን ነው ውሸቱን ነው ውሸቱን ነው ድረስ እያስመጣሁ መተኛ አልጋውን እንኳን እኔ ነኝ የገዛሁት። አላየሁም እንዳልጋውን። ሁሉም እኮ የእኔ ነው። አንድ አልጋ አለና፣ ከዛ አልጋ ላይ ተነስ ይለኝ ነበረ። ተነስ ይላል። ለምንድን ነው ስለው፣ እኔ ነኝ ሰርቼ ያመጣሁት አለ። ለምን በበፊቱ ጊዜ እህቶቼንም ገዝቷቸው ስለነበረ ይቆጣጠራቸው ነበር። አዎ፣ እንደ አሁንም ድረስ እነሱ ጋር አለ። እኔ ጋር ግን በስላሴ ስም አይችልም። አሁን እሷ ነች ጥላት እሷ ነች። ልንገርህ፣ ተመጀመሪያስ ተመጨረሻ እሷ ነች። ፈረስ ልትሆነኛል እሷ ነች። እሱ ግን ተመችቶኛል፣ ይመቸኛል። አሁን ነው፣ ድሮ ድሮ ሄደ። እሷ ብቻ መለኩሴ የሆነችብኝ። ከኔ ሌላ እሱ ብቻ ነው የደፈረኝ፣ ሌላ አልደፈረኝም። ለምን እሱ ብቻ ነካኝ? ተሳሳትኩ፣ እንጂ የተጠነቀቅኩ ነኝ። ትከለክላለሁ። አዎ፣ አልወድም፣ አልወድም። ለምን አሎ ድማ እኔ እኮ ወንድ ነኝ። ማነው አንተ? እኔ ጠቋር አባቡሌ ታዲያ ሚስት ምናግባለህ? ሚስቴ ነቻ፣ ከመጀመሪያ እስከመጨረሻ ሚስቴ ነች። መዘጋጃ ቤት ቀበጣለሁ። ሌላ ወንድ ሲመጣ አላስደርስም። ለምን አላስደርስም? ሚስቴ ነች፣ የእኔ ነች። ባሳደግኩ እዚህ ባደረስኩ፣ ማን ባሳደገ ማን ምናገባው ይላል። አንተዬ፣ ምን አገባ። እኔ ሲበቃኝ ነው እኮ እሱ የተነሳው። እኔ ጨርሼ በቅቶ ነበር። በቃ ታግዬ ታግዬ ሲበቃኝ፣ አሁን ደግሞ በተራው መነሳቱ ነው። አሁን ታዲያ እንዴት ይሻላል? አሁን አፋታ እንደ ሚስቴ ምን ላድርግ? ተው ሚስቴ አትበል። እሱ ነው ሚስቴ እኔ ነች። አልገባም። ስንት አመት ሙሉ አሳድጌ ያገባኋት እኔ ነኝ። በመዘጋጃ ቤት ነው። አልወድም። አላስጠጋትም። የነካት የለም። በመዘጋጃ ቤት ነው ያገባት ማዘጋጃ ምናምን የእኛም ማዘጋጃ የተለየ ነው። የእናንተ ጋር አይደለም እኮ ተዘጋጅ። ከነ ሰራዊት ስንት ናችሁ? ሰራዊት ሁለት። አንድ አይነት ጥላ ይግ ነው ይግ ነው ታቋራ አባቡሌ አንድ አይነት ጥላ አጓራለሁ። ሁለት አጓርተን አጓርተን ጨርሰናል። አንተ ለማስተማሪያ ነው በቃ ያለ ለምታጓራው። እስቲ እንዴ ነው እኛ ስታጓራ እንዴ ነበር? ስትነሳ ስትነሳ ስትነሳ መጀመር ነው። ፎክረህ ምናምን ነው የምትለው። ብዙ ከብቶች ምንድን ነው አሜን አሜን አሜን ሲሉ እና ያረጋጉልኝ ቡናዬን ምኔን ያቀራርቡልኛል። ይህች እርኩስ ግን ከመጀመሪያ እስከ መጨረሻ ትቃወመኝ ነበር። ጠይቀው ትቃወመኝ ነበር። በላም ተዘጋጀሽ። የእሷ ተቃውሞ እዚህ አበቃኝ። አልፈልጋትም፣ ገምታኛለች ከርፍታኛለች። ዛሬ ደግሞ ቀጠቀጠችኝ። ተንበርከክ፣ አንተ የደብተራ ቁራኛ ተንበርከክ! አፍለውጣ፣ አፍላይ በኢየሱስ ክርስቶስ ስም በል እንጂ አንተ። በስላሴ ስም፣ በወላድ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ዮሐንስ ስም ወደ ሲዮል፣ ወደ ሲዮል እንገባለን።

ማጣፈጫ እኮ ነኝ ችግር የለም። እናንተ ያለም ጨው ናችሁ ነው የሚለው ቃሉ። የኛ ተገልብጦ ደግሞ ያው ሌላ ነው። የትም ቦታ ለቅሶ ቦታ እንኳን ሰርጉ ቀርቶ ለቅሶ ቦታ እንኳ በተለያየ አይነት መንገድ ነው የሚወራው

አንድ ባህሪ ሆኖ ማለት ነው። እንዴት ነው? በጣም ደህና ነው፣ ደህና ነው። አሁን ደህና ነው፣ አሁን ደህና ነው። እቺ አብሾ ነገር እንዴት ናት? ሳይሸግረን፣ ሳይሸግረን ለትምህርት እያለ ለትምህርት ብላ ነው የገባችው። ሲገባ ምን ተሰማሁት? መጀመሪያ ሲገባ ደህና ነው። ያን ጊዜ ዘም ብዙ፣ ዝም አለ ብዙ ነገር ተናገረ፣ ብዙዎቹ ተናገር፣ ይናገራል ግን፣ የለም የለም መንፈሱ ይናገርና ያጠፋዋል፣ ያጠፋዋል። የሚገርም ነው። ለቅኔ ብለውን ያስገቡት፣ ለቅኔ አብሾ፣ ለቅኔ እያለ በስንት ጊዜ ተቀኙት። ወዲያው ከገባ በኋላ ወደ አምስት ስድስት ወር የፈጀው። በሰይጣን በኩል እኮ ነው የተቀኙት። አዎ፣ መሆኑ ነው እንጂ መሆኑ ነው። የሚገርም ነው።